በቁመቱ በጣም ረጅም የሆነ 9 ሜትር ሚረዝም ፋውንቴን አለ። እዚህ ውስጥ የቸኮሌት ፋውንቴን ነው፣ ይህ ላ የውሃ አይደለም። ሰላም፣ ሰላም እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የመሻ ይመስላል፣ ነገር ግን አስራ አንድ ሰዓት ነው። ክረምቱ እየገባ ስለሆነ እንደዚህ በጊዜ ይመሻል። ለዛ ነው ጨለማ ነገር ይመስላል፣ ነገር ግን መብራቱ ስላለ ፌስጥሮ ይመስለኛል። ዛሬ ደግሞ ያለሁት ሌላ የስዊዘርላንድ ከተማ ላይ ይገኛለሁ ማለት ነው። ነገር ግን ዛሬ ያለነው የከተማዋ መሀል ላይ ሳይሆን እንደምታዩት ከጀርባ የምታዩት በጣም የሚያምር የሆነ አሪፍ የቸኮሌት ፋብሪካ ወይ ደግሞ ቸኮሌት ሙዚየም ማለት ነው ልጎበኘው የመጣሁት ከተማውም ደግሞ በስዊዘርላንድ ውስጥ የፋይናንሻል ካፒታል ሲቲ በምትባል የምታወቀው የዙሪክ ላይ ይገኛለሁ ማለት ነው። እንግዲህ ይሄ ከተማ ወይ ደግሞ ስዊዘርላንድ ኢን ጀነራል በጣም ብዙ ጊዜ የምትታወቀው በባንኳ ነው። ያ ማለት እኛ ሀገር ራሱ በጣም ብዙዎቹ ፖለቲከኞቻችን ወይም ደግሞ የድሮ ንጉሶቻችን ብር እዚህ ያስቀምጡ ነበር ተብሎ ይነገራል። ነገር ግን የእውነት ይሁን አላቅም ነገር ግን በጣም ብዙ ጊዜ የስዊዝ ባንክ ተብሎ ይጠቀሳል። እዚህ ሀገር ላይ ግን ስዊዝ ባንክ የሚባል በስሙ የለም። ነገር ግን ሌላ ባንኮች አሉ በስዊዘርላንድ ውስጥ ያሉ ልክኛው ሀገር ደግሞ እንደና አቢሲኒያ እንደና አዋሽ እንደና ንግድ ባንክ አይነት እዚህም ሀገር ላይ ዩቢኤስ ፋይናንስ ወይ ደግሞ ምናምን የሚባሉ በጣም ብዙ ባንኮች አሉ። ነገር ግን ስዊዝ ባንክ በለ ስሙ ግን የለም። ነገር ግን ሰው ያው ስዊዘርላንድ ውስጥ ያሉ ባንኮች ሪፈር ለማድረግ ሲል የሚጠቀምበት የነበረ ይመስለኛል ስዊዝ ባንክ ሲል ማለት ነው። እንግዲህ እዚያ እቺ ከተማ ደግሞ በዛ በባንኮቹ ዋና ቢሮአቸው እንዲሁም ደግሞ በፋይናንሻል ከተማነቷ በጣም የምትታወቅ ነች። እንዲሁም ደግሞ በጣም በተለያዩ በኢኖቬሽን አልበርት አንስታይን ራሱ የተማረበት ዩኒቨርስቲ እዚህ ከተማ ላይ ነው ያለው። ያ ማለት የዙሪክ ዩኒቨርሲቲ የሚባል አለ። ሶዙ ዩኒቨርሲቲ ላይ ነው እሱም ሲማር የነበረው ሰው። እነዚህ አይነት በጣም ብዙ ትልልቅ ነገሮች አሏት። ነገር ግን ዛሬ ደግሞ እዚህ ሙዚየም ደግሞ በጣም ብዙ አስገራሚ ነገሮች አሉ። ያ ማለት ሊንት የሚባል ሙዚየም ነው። የእሱ የራሱ የሆነ ሙዚየም አለው። ስለዚህ ይሄ ሙዚየም ውስጥ ደግሞ በጣም ብዙ ነገሮች አሉ። ትልቅ ቁመቱ በጣም ረጅም የሆነ ዘጠኝ ሜትር የሚረዝም ፋውንቴን አለ። እዚህ ውስጥ የቸኮሌት ፋውንቴን ነው። ይ ላ የውሃ አለም እሱ ፋውንቴን አለ እንዲሁም ደግሞ ሙዚየሙ ላይ እንዴት ቸኮሌት ፕሮ ፖሊስ እንደሚያረጉ እንዴት እንደሚሰሩ ደግሞ የሚያሳያችሁ ደግሞ የተለያዩ ክፍሎች አሉት። እሱም ታያላችሁ። ስጨርሱ ደግሞ የተለያዩ አይነት ቸኮሌት እንድትቀምሱ ያደርጓችኋል። እሱኛውም ኤክስፔሪንስ እናደርጋለን ማለት ነው። አሁን ግን ጉብኝታችን ከዚህ ጀምረን ወደ ውስጥ ገብተን እንግዲህ ውስጡን እንደሚመስል እያየን አብረን እያለን እንቀጥላለን ማለት ነው። መልካም ቆይታ ይሁንላችሁ። አሁን ወደ ውስጥ እንግባ ሲሆን እንግዲህ ትኬቴ ገዝቼ አሁን ፋብሪካው ደግሞ ወይም ደግሞ ያ ሙዚየም ወይ ፋብሪካው ሙዚየም ገብቻለሁ ማለት ነው። እንግዲህ ከጀርባዬ እንደምታዩት እዛች ጋ እዛች ጋ አለች ረጅም ያልኳችሁ የቸኮሌቱ ማለት ነው። ያ ማለት ትልቅ የሆነ በቁመቱ 9 ሜትር ርዝመት ያለው የቸኮሌት ፋውንቴን ነው። ይሄ ፋውንቴን ባይዘ አክቹዋል ቸኮሌት ነው። ስታዩ ለምሳሌ እዚህ ጋ ዞሬ ለምሳሌ ያሳየኋችሁ እቀጥላለሁ። ነገር ግን በጣም የሚያምር የሆነ ፋውንቴን ነው። ላይክ እንዴት ቸኮሌት እንደሚመረት ወይ ደግሞ ለማሳየትም ሲሉ ያስቀመጡት አይነት ነገር ነው። ሶ እንግዲህ ቅድም እንዳልኳችሁ ይሄ የቸኮሌት ፋውንቴን 9 ሜትር ርዝመት ያለው የቸኮሌት ፋውንቴን ነው። ነገር ግን በዋናነት ይሄኛውም ለማሳየት ያስቀመጡት ከቸኮሌት ሲሰራ ጀምሮ እንዴት እንደሚሰሩት አይነት ነገር የሚያሳይ ነው። ይሄም እንደምታዩት ቸኮሌት መስሪያው ደግሞ ቸኮሌት ሲሰሩ የሚጠቀሙበት መሳሪያ ነው። ሶ ከሱ ጀምሮ እንዴት ወደ ፕሮሰሱ እንደሚሄድ አይነት ነገር በትንሹ ለማሳየት ሲሉ ያስቀመጡት ነው ይሄኛው ማለት ነው። ነገር ግን አክቹአል የሆነ የቸኮሌት ነው። ይሄ የምታዩት የሚወርደው አክቹአል ቸኮሌት ነው። ነገር ግን እዛው ሰርኩሌት እያደረገ የሚመላለስ አይነት ነገር ነው። እኛ ግን እንግዲህ ወደ ውስጥ እየገባን ሌሎችም ነገሮች እያየን አብረን እንቀጥላለን ማለት ነው አሁን እንግዲህ ሙዚየሙ ውስጥ ገብተናል ማለት ነው። ነገር ግን የተለያየ የሚሰጣችሁ ለጉብኝት የሚያገለግሉ የሚሰጣችሁ ነገሮች አሉ። ለምሳሌ አሁን ይሄ ዝች ጋር የምታዩት እቺ ዲቫይስ ነች ወይም ማዳመጫ ነገር ነች። ይሄን ሰጧቸኋል። ከዛ በኋላ ደግሞ የተለያየ ቋንቋዎች ከፈለጋችሁ ዝች ጋር እንደምታዩት አምታችሁ ቋንቋው ጋር የምትፈልጉት ለምሳሌ እንግሊዝኛ ፈልግ ከሆነ እንግሊዘኛ ጋር እንደዚህ ስታስነኩት አውቶማቲካ አውቶማቲካሊ ወደ እንግሊዘኛ ትራንስሌት ያደርግላቸዋል ማለት ነው ጉብኝታችሁ በጉብኝታችሁ በሙሉ በዛ ቋንቋ ወይ ደሞ የምትፈልጉ ቦታ ላይ ስደርሱ የምትፈልጉ ቦታ ላይ ማስነካት ብቻ ነው የሚጠበቅባችሁ ማለት ነው። እሱን ስታስነኩት ምን ያረጋል ማለት ነው በእንግሊዘኛ እሱ ትራንስክሪፕሽኑ እየነገራችሁ ኢንፎርሜሽን እየሰጣችሁ እየጎበኛችሁ ትሄዳላችሁ ማለት ነው። እንግዲህ ከፊት እያሳየዋችሁ መከተል። እንግዲህ ከፊታችን ደግሞ እንደምታያቸው እንግዲህ የአብዛኛው የእርሻ መሬት ይመስላል እንደምታዩት። ካካዎ እንዴት እንደሚመረት የሚያሳዩበት አይነት ቦታ ነው ይሄኛው። ከዛ በተጨማሪ ደግሞ ከየት ሀገሮች እንደሚያመጧቸው የሚያሳዩበት ነው። በነገራችን ላይ የነዚህ የካካዎ ምርት የሚያመጡት አብዛኛው ከአፍሪካ ነው። ይሄም በዋናነት ከጋና ነው። የዚህ ስፔሻሊ የሌንት ቸኮሌት ፋብሪካ ዋና ሶርሱ ጋና ነች። ያ ማለት ከ40 እስከ 50 ፐርሰንት የሚሆነው ከዛ ነው የሚያመጡት። ከዚ የቀሩት ደግሞ ከአሜሪካ የሚያመጣቸው አሉ፣ ከኢኳዶር ምናም ማለት ነው ኢኳዶር አካባቢ የሚያመጣቸው አሉ። እንዲሁም ከነ ማዳጋ አስካር የሚባሉ አፍሪካ ሀገሮች የሚያመጣቸው አሉ። በተጨማሪም ከነ ዶሚኒካ ሪፐብሊክ የሚባሉት እነ ፓፓኒው ጊኒ የሚባሉት ከነዛ እዛ አካባቢ ካሉ ሀገሮች ራሱ የተለያየ የሚያመጣቸው አሉ። አሁን የምታያቸው እርሻዎቹ ምን እንደሚመስሉ ወይም ደግሞ በምን አይነት መንገድ እንደሚያመጧቸው የሚያሳዩበት ክፍል ነው ማለት ነው። ሶ ከዛ በተጨማሪ ደግሞ ሌሎች በጣም ብዙ አሉ። የሂስትሪው እንዴት እንደተጀመረ የቸኮሌት ፋብሪካው እንዴት እንደተጀመረ እንዲሁም ደግሞ ከመጀመሪያ ጀምሮ ፕሮሰሱ ራሱ የሚያሳዩበት ያ ማለት ፍሬዎቹ እንዴት ይለቀማሉ፣ ተለቅመው እንዴት ነው ፕሮሰስ የሚደረጉት የሚሉት ወይ ደግሞ ይሄ ትራንስፖርት የሚደረጉት ራሱ እንዴት ነው የሚለው በሙሉ የሚያሳዩዋቸው ነው ይሄ የምታያቸው ማለት ነው። ሶ ይሄ ክፍል አብዛኛው ከ ሂስትሪው ጋር የተገናኘ ነው። ሲጀመር ጀምሮ እንዴት ካካዎን ወደ ቸኮሌት መቀየር እንደተቻለ የሚያሳዩበት አይነት ክፍል ነው ይሄ ማለት ነው። ከዛ በተጨማሪም ደግሞ እንግዲህ ከዛ በፊት ወደ ቸኮሌት ፕሮሰስ ከመግባቱ በፊት ደግሞ ሰዎቹ ለምን ይጠቀሙበት እንደነበረ ድሮ፣ በምን አይነት መንገድ ይሄን ፍሬ ወይ ደግሞ ይሄን የካካዎ ፍሬ እንዴት ይጠቀሙበት ነበር፣ ሌላ ለምግብ አይነት ነገሮች እንዴት ይጠቀሟቸው እንደነበረ የሚያሳዩበት ነው። ከዛ በተጨማሪ ማለት ነው፣ ሌላኛው ክፍል ደግሞ አሁን ይሄ ከፊት የሚታዩት አይነት ደግሞ በዋናነት የስዊዝ ውስጥ ይህል የሌንት ገብች የተገናኘ ነው። ሰዎቹ እንዴት ቸኮሌት ፋብሪካው እንዴት ጀምሩት አይነት የሚል ነገር እነማን ናቸው የዚህ ቸኮሌት መጀመር አካባቢ የነበሩት የሚል ነገር የሚያሳያችሁ ነው። በነገራችን ላይ ይሄ ቸኮሌት መጀመር አካባቢ ሲመሰረት እንግዲህ በ1845 አካባቢ ነው። ይሄ ማለት እንግዲህ በጣም ከብዙ ዓመታት በፊት ማለት ነው። እሱም በመጀመር አካባቢ ላይ ዙሪክ ላይ፣ አሁን ያሉበት ከተማ ላይ የአንድ የዛ ሚኖር ሰው ወይም ዴቪድ የሚባል ሰውዬ ከልጁ ጋር ሩዶልፍ የሚባል ከልጁ ጋር የሆነ የስኳርና የቸኮሌት ሸጫ እንትን ነበራቸው፣ ወይ ደግሞ ስቶር ነገር ነበራቸው። ሶ ያ ቸኮሌት በሚሸጡበት ጊዜ እንግዲህ ብዙ ፖፕላር ይሆናሉ፣ እዛ ከተማ ላይ ታዋቂ ይሆናሉ። ከዛም አልፎ ደግሞ ስዊዘርላንድ ውስጥ ታዋቂ የሆነ ነገር ይሆናሉ ማለት ነው። ከዛ በኋላ ነው እንግዲህ ያንን ቸኮሌት ወደ ሌላ መቀየር ያሰቡት ማለት ነው። ይሄም ሌላ ደግሞ የሆነ ሩዶልፍ ሚባል ሰውዬ ሩዶልፍ ሊንት ሚባል ሰውዬ በርን ውስጥ፣ ሌላ ከተማ ውስጥ ደግሞ ቸኮሌት ከሌሎች ከስሙዚ አይነት ነገሮች እያደረገ ወይ ደግሞ ክሬሚ ነገር እያደረገ ከሌሎች ነገሮች ጋር እየቀላቀለ የተለያየ አይነት ቸኮሌት መስራት የጀመረ ሰው ነበረ። የዛን ሰውዬ ፓተንት በመውሰድ ነው እነዚህ ሰዎች አንድ ላይ ወይ ደግሞ በመግዛት አንድ ላይ በማድረግ ሁለቱ ሰዎች አንድ ላይ መርጃ አድርገውት አሁን የምናውቀው ይሄ ሊንት ሚባል አይነት ቸኮሌት ክሬት ማድረግ ጀመሩት ማለት ነው። ከዛ በኋላ ግን ወደተለያዩ ሀገሮች ኤክስፓንሽን እያደረገ ብዙ አገሮች ብዙ አለማት እየዞረ ወይ ደግሞ የብዙ አለሞች ላይ የቸኮሌታቸውን ፕሮዳክት እያቀረቡ መሸጥ ጀመሩ ማለት ነው። ሶ በዋናነት ግን እነዛ ሁለት ሰዎች የጀመሩት የነበረ ነው። ከዛ በኋላ ከዛ ሰው እየቀበ መጨመር የሄዱበት ወይ ደግሞ የጀመሩትና አሁን ለዚህ የሚያህል ትልቅ የሆነ ካምፓኒ የሆነ ኦርጋኒዜሽን ወይ ደግሞ የቸኮሌት ፋብሪካ ሆነ ማለት ነው። ይሄ ካምፓኒ አሁን ደግሞ የመጨረሻው ክፍል ደርሻ ያለሁ ማለት ነው። አሁን ያለነው ቸኮሌቶቹ ቴስት የሚደረጉበት ቦታ ነው። ሰው ተሰልፏል፣ እንግዲህ እጅጋ እንደምታዩት ሰው ተሰልፎ እንግዲህ እየቀመሰ ነው። የተለያዩ አይነት የቸኮሌት አይነቶች አሉ። እነዚ ቸኮሌቶች ያለምንም ክፍያ ማለት ከጉብኝቱ አካል ስለሆኑ ማንኪያዎች አሉ የተለያዩ፣ እሱ ላይ እያረጋችሁ እየቀመሳችሁ ቴስት እያረጋችሁ ትሄዳላችሁ ማለት ነው። ስለዚህ አሁን እኛ ምሱንም እንቀምሳለን ማለት ነው። ቀጥታ አሁን ወደ ቅምሻችን እንሄዳለን ማለት ነው። ሰዎች እንዳልኳችሁ እንግዲህ ይሄ አሁን የምታዩት እንግዲህ የቅምሻው ቦታ ነው። ሰው የተለያዩ አይነት አሁን እንደምታዩት እቺ የምትሽከረከረው ከፊት ያለችው እሷ ነች። ነገር ግን ይሄች ማሽን አለች። ሰው የምትፈል ማንኪያ አለ በሱ የምትፈልጉት ያክል እያወጣችሁ የፈለጋችሁት ያክል ጊዜ በልታችሁ የተመላለሳችሁም ድጋሚ መብላት ትችላላችሁ። ሰው የተለያዩ አይነት አሉ፣ በዚህ ጋር አለ፣ ሌላም ደግሞ በዛ በኩል ደግሞ ሌሎች የሆነ ሚልኪ አይነት ነገሮች አሉ። እንደዚሁ በጣም ዳርክ የሆኑ ቸኮሌቶች አሉ። እንደዚሁ በጣም ብዙ የተለያዩ ነገሮች ስላሉ እነሱን ደግሞ እየቀመሳችሁ የፈለጋችሁ ያክል እየበላችሁ ቴስት አድርጋችሁ መውጣት ትችላላችሁ ማለት ነው። ሶ ከዚህ በተጨማሪም ደግሞ ሌሎች አሉ፣ ላይክ ቸኮሌት የሚሰጧቸው አሁን ይሄ ከፊት የምታዩት እነዚህ ቸኮሌት ናቸው። ከነዚህ አንዳንድ ትወስዳላችሁ። የተለያየ ፍሌቨር ያላቸው ቸኮሌቶች ናቸው። ነገር ግን እናንተ አንዳንድ እየወሰዳችሁ በየቸኮሌቶቹ ሁሉም ቴስት ማድረግ ትችላላችሁ ማለት ነው። ኦልሞስት ስምንት ወር ዘጠኝ ቦክስ ነው ያለው። ከሁሉም አንዳንድ ትወስዳላችሁ። ይሄ የሚያልጓችሁ ቅድም ትኬት ስገዙ ኦልሬዲ ትኬቱ ላይ ቲንግ ንክሉድ አድርገውት ነው መስለኝ፣ ግን ኖርማል ውጭ ስገዙት በጣም ውድ ነው። እዚህ ግን እንግዲህ እንደምታዩት ከሁሉም እንድንወስድ አርገውን ነው እዚህ ጋ እኔም እሱም እየወሰድኩ ነበረ። እንግዲህ በጣም አሪፍ የሆነ እውነት ለመናገር አሪፍ የሆነ ኤክስፒሪያንስ ነበረ። ምክንያቱም ቸኮሌቶቹ አንድ ባንድ የሁሉም አይነት ቸኮሌቶች ስላላቸው ሁሉም አንድ ባንድ ቴስት እያደረጋችሁ ለወደፊትም ብዙ ጊዜ መብላት ፈልጉ ከሆነ የትኛው ሊበር ብዛት እንዳለባችሁ እንድታውቁ ያደርጋችኋል። እንደዚህ እንደምታዩት በሙሉ ዋንስቼ ወጣሁ ማለት ነው። ነገር ግን ከወጣን በኋላ ደግሞ ውጭ እዚህ አካባቢ ላይ ከፊት ሌላ ደግሞ አለ፣ ድጋሚ የቸኮሌት የሚሰጧችሁ ማለት ነው። ነገር ግን ይሄ ቸኮሌት የሚሰጧችሁ ዝም ብለው ቆማችሁ ሳይሆን፣ ሁለት አይነት ነገር ነው ያለው። አንደኛው የሆነች ሴትዮ አለች፣ እዚች ጋ ከፊት ሶ፣ እሷ ሴትዮዋ ትሰጣችኋለች። ካልሆነ ደግሞ እሱ ካልፈለጋችሁ ደግሞ ራሳችሁ ሰርች ያላችሁ ያ ማለት እንደዚህ ትኬታችሁ እንደዚህ ታስነብባላችሁ። ልክ ትኬታችሁ ስታስነብቡት የሆነች ማሽን አለች እንደዚህ። ላይክ ስፔሻሊ ለልጅ ለሚሄድ ሰው በጣም አሪፍ ነገር ነው። ሶ ጌም ነው። ሶ ይሄ ኳስ ነገሩ ይሄዳል ማለት ነው። እነዚህ ኳሶቹ አይነት ነገሮች ሄደው ልክ ተሽከርክረው እነዚህ ነገሮች ሙሉ ያለች፣ ሶ እሷን ተሽከርክረው ሙሉ ጨርሶ ሲመጣ ወይም ሲወርድ ከስር ይህን ቲንክ ፑሽ የሚያደርግ ነገር አለ ሲስተም ሜካኒካል የሆነ ነገር እሱ ከስር ይጥልላችኋል እንደምታዩት ይሄኛው እንኳን ቪዲዮ ነው እንደምታዩት እንግዲህ ሴትዮዋ ከፍታ ታሳያችኋለች እሷ ትጥልላችኋለች ግን የቪዲዮ ነው ነገር ግን አይ ቲንክ ያቺ ድንጋይ ነገሯ ቦል ነገሯ ስገባ ሙሽ የምታደረገው ቸኩሬታ ላይ እንደዚህ ይሰጣችኋል እሱን ይዛችሁ ትወጣላችሁ ማለት ነው እንግዲህ ይሄን የመሰለ አሪፍ የሆነ ኤክስፒሪያንስ ነበረ ማለት ነው። በጣም ጉብኝተው አሪፍ ነበረ። የቸኮሌት ፋብሪካው በደንብ አሪፍ አሪፍ ነገሮች ነው ለማየት የሞከርኩት። አይ ቲንክ እንትንም አላቸው የሚል ሰምቻለሁ። አምኖስ በእርግጠኛ አለ፣ ቼክ አላደረኩም። የሆነ ራሳችሁ ቸኮሌት ሲሰራ ሮሱ ላይ መካትፈሉ ከሆነ ቡክ አድርጋችሁ ሄዳችሁም ቸኮሌት መስራት ትችላላችሁ፣ የራሳችሁ ቸኮሌት ማለት ነው። ሶ እንደዚያ ነገሮችም አሉ። ነገር ግን እኔ የኖርማል ሙዚየሙንና ያለው ነገር ለማየት ብቻ ነበር የሄድኩት ማለት ነው። እንግዲህ ቀጣይ ደግሞ ሌላው ነገሮች፣ አሪፍ አሪፍ ነገሮች እንደዚሁ ይዤላችሁ እመጣለሁ ማለት ነው። መልካም ቆይታ ይሁንላችሁ። እንግዲህ ቻናላችን ሰብስክራይብ፣ ላይክ ማድረግ አትርሱ። ቻው